ሩታ ከቻልሽ መኪና መልሽ። እንግዲህ ምንም አረጋ አይቻልም። ካብርሽ ምንም ነገር አልፈልግ አላልሽም። መልሽ መኪና አይሻለም። እኔ ቅርት አርጉልኝ ማለት ነው። ዛሬ ትክክል ስራ ሰራች ትላላችሁ። ሰው በክብር ቤቷ አይዶ ማለት ነው። እንደዚህ ማለት ይደብራል። አለኔ ሴት የለም አልሽ አለኔ ሴት አይለም። በቃ ተመልካች ስላለሽ ስለሚጨበጭብልሽ ጀግና ወደፊት ስለተባልሽ ይሄ ትዳር ነው። እኔ ቆንጆ ማለት ነው ሚዲያ ዝም ብሎ ነው የሚያጨበጭብልሽ። ህይወት አይሆንሽም፣ ትዳሩ አይሆንሽም። በዚህ ሰዓት አብረሽ አንቺን ለማስደሰት ደፋ ቀና ያለ ነው። እውነት ለመናገር ትክክለኛ መስመር ይዟል ብለን ደስ ብሎን ሰሞኑን እየሰራን ነበር። እውነት ለመናገር በዚህ ሰዓት ግን አለኔ ሴት የለም። ያዙኝ ሊቀቁኝ፣ ይደብራል። አንዴ ፍቅር ትሆናለሽ፣ አንዴ ሰላማዊ ሰው ትሆናለሽ፣ አንዴ ደግሞ እዛው እዛው ያለፈ ማለት ነው። በነገራችን ላይ ባለፈ ምንድነው ምንድነው የሚባለው ጋይስ፣ እኔ አባባል አለ ስለማልጨርሰው ይቅርብኝና። ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በነገራችን ላይ ዛሬ እናገራሉ ሩታ ለምትወዱ ሰው ነው። ባይዘዌ ትክክለኛ አስተያየት የምሰጡ ማለት ነው። እኔ አሽቃባጥ አይደለሁም ታውቃላችሁ። በደስታ ሰዓት ደስ ብሎኛል። ደስታዬን ሰርቻለሁ ቪዲዮ አብርሽም ሲያጠፋ ተናግሬያለሁ። በዛ ሰት ተሰድቤያለሁ። በሩታን ስታጠፋ ተሰድቤያለሁ፣ ስናገር ማለት ነው፣ ሩታ ትክክል አይደለሽም ብዬ ማለት ነው። ውዶቼ ላይክ አድርጎ የቪዲዮ ወዳቸዋለሁ። ሲቀጥል ዛሬ ከባድ ትክክል አይደለችም ሩታ፣ በተለይ ማለት ነው አነጋገራ በጣም ነው የሚቀርፈው፣ በጣም ይደብራል። አንድ ሰው በክብር ቤትሽ መጥቶ ለዛ ለትዳሩ መሳውነት የከፈለልሽ ነው አብረሽ በእርግጥ አብርሽ ይቅርታ አርጉልኝ እና አብርሽ ይዞ መሄድ አልነበረበትም፣ በተለይ ኤርሜላን በተለይ ኤርሜላን ይሄ የቤተሰብ ቤት ነው። ግዴታ ነው ማክበር ነበረበት ብዬ ነው ማስበው። ትላንትና ተናግራለች፣ ስትንጨረጨር ነበር ኤርሜላን እንዳታመጣ እዚህ ቤት ብላለች። ይሄ የአብርሽ ጥፋት ነው። የኔ ለማንም አላዳለም፣ ግን ዛሬ በጣም ያዙኝ ልቀቁኝ ስትይ ነበር አለኔ ሴት የለም አርሽ እኮ እዚ ምድር ላይ አንዳንዴ፣ ጋይስ አለምንም እኮ እውቅና ባዶ ሲትሆኑ ያስጠላል። ጋይስ የእውነቴን ነው የምላችሁ። ተመልካች ስላላችሁ ብቻ የምትመጻደቁ በተለይ ዩቱበሮች አንዳንድ አላችሁ። ሩታም ከዛ ውስጥ አንዱ ነሽ። በዚህ ሰዓት የእውነት በደስታሽ ሰዓት ደስ ብሎኝ አጨብጭቤልሻለሁ። የሁለታችሁ ደስታ ስለሚያስደስስ ሰሞኑን ደስ ብሎኝ ቪዲዮ የሰራ እውነቱን ለመናገር ተመስገን ብለን የእናንተ ደስታ ደስ ብሎን፣ ሁሉም ቲክቶከር አልቀራ፣ ዩቱበሮች አልቀራ የእናንተን አንድነት ስለምንፈልግ። ዛሬ ደግሞ ምክንያቱን ትደረድራለሽ ነገረኛ ሴታቶኝን። ቆንጆ ትዳር ማለት ዝም ብሎ ይቃቃ አይደለም። ትላንትና፣ በቃ ከትላንት ወዲያ በደስታ መኪና ስሰጠሽ እንደፈለግ ምንድን ነው በደስታ ተሞልተሽ ነበር። ማኪና መልሽ። በዚህ አጋጣሚ ከአብረሽ ምንም አትፈልግም አይደለ? ማኪና መልሽ፣ እሱ ነው በቃ። ከአብረሽ ምንም አልፈልግም እኮ ነው አለች ጋይ። ዛሬ ደግሞ እኮ ይህን ተናገርሽ ብያችሁ ትሳደባላችሁ። አዎ እውነት እኮ ነው፣ ያየው ነው የምናገረው። እኔ በነገራችን ላይ ገባችሁ፣ ስለምወዳቸው ባይዘው እና እንደናንተ ማላሽ ቀብጥ አብረሽ ምናገራለሁ። ሩታ ትክክለኛ ሰው ስለሆነ እኮ ነው። ያጠፋችሁ ነገር ትክክል አይደለም፣ በክብር ማውራት ነበረባት። በእርግጥ አብርሽ ያጠፋ እንዳልኳችሁ የእሷ የቤተሰብ ጋር ይዞ መሄድ አልነበረበትም። ክብር ይበልጣል ከምንም በላይ። ሲቀጥል ደግሞ እሱ ተሳስቶ አምጥቷል። በእርግጥ እውነታ ስላለውን እሱ አንቺን ለማስረዳት ነው ሄርሜላ ቤትሽ ድረስ የመጣችሁ እኔ አልገዛውም፣ ወርቅን አልገዛውም ሁለቱ ነው የገዙት፣ እኔ የለውበትም ብላ ልታስረዳሽ ነው መጣችሁ። ብታውቂ ኖሮ አንቺ ነው ሲጀመር ደግሞ የሰው ልጅን በክብር አውሬ ያስጠላ። ሩታ ማርያምን አብዛኛው ጊዜ በጣም የሌለ ነው የምትኮፍሽ። ይሄ ይሄ ነገር አልወድልሽም። በነገራችን ላይ ከዚህ በፊት ስትመጪ በጣም ስራ ስርዓት ያለሽ፣ በጣም ለሰው ልጅ ክብር ያለሽ ሴት ነሽ። አሁን ግን በጣም ተመጣል የምንበላቸው ተመጻደብሽ። የእውነት ያስጠላል። አወራርሽ ራሱ ያስጠላል። ተመልካች ይታዘበኛሉ። ካሜራ ላይ ነኝ ብለሽ ማሰብ አብረሽ እንደዛ አረ ታ ይሉ በእግዚአብሔር ታይስልሽ በጣም ከንፈርሽን ታጣምማለሽ፣ እና ትክክል አይደለም። ይሄኔ ጉድ ማለት ነው። በትክክል በሆንሽ ሰዓት ይደግፍሻሉ። ሴትም ስለሆንሽ ስህተትሽ ደግሞ እንደ ስህተት እናገርሻለሁ። አራት ነጥብ ጎትቶ ያመጣ ሲጀምር ኤልሜላን የመናገር መፍትሄ የለሽም። እውነቱን ለመናገር አብረሽ ነው ጎትቶ በድፍረት ቤትሽ ድረስ ያመጣ። ይሄ ትክክል አይደለም። ይሄ ታወቂ ነው ግን አንቺን ለማስረዳስ እውነቱን እንዲታቂ ነው። እሱ ሰላም ስለሚፈልግ ነው። በጣም ያሳዝናል ግን ጋይስ እውነት አንዳንዴ ወንድ ልጅም ስለሚወደን ብቻ ወንድ ላይ መጫወት የለብን ብዬ ነው የማስበው። የእውነት አብረሽ በዚያ ሰዓት በጣም መልካም ነገር እያሰራ ነው፣ እሷን ለማስደሰት ደፋ ቀና ያለ ነው። ገባችሁ አይደለም ስለዚህ በቃ አልፈልግ ምንም ነገር ከአንተ ሰላምም አልፈልግ ማለች። ደግሞ ጌታ ወደ ግስቶ ስጠኝ ስትጀምር ሩት፣ ሄርሜላ የእናንተን ህይወት ከመጀመር አልበጠበጠችም። በፊት ነው የተበጠበጠ። አሁን ድጋሜ ወደኋላ ዋላ እያሰብሽ አይደል ሩታ? የተበጠበጠ በፊት ነው፣ በገዛ እጃችሁ ነው። የሁለታችሁ ስህተት ነው ሄርሜላ፣ ምንም አላረገችም። እሱ ነው ፈልጎ የሄደው ነበር አሁንም፣ ጎትቶ እያመጣ እሱ ነው። በቃ ይሄ ነው እውነታ እውነታ ስለማይዋጥላችሁ ነው። አንዳንድ ልጆች ማለት ነው ሄርሜላ ላይ ኦሹማ ናት፣ ሴተዳሪ ናት። የአያ ሜዳ ነው እናንተ ናችሁ ባይዘው ይሄ የአያ ሜዳ ሰው ባለባበስ አትገምቱ። ይሄ ነው እውነታ። ሰው ባለባበስ አይገመትም፣ ውስጣዊ ነው። ሩታ ትላለች አይደል አለባበሳን አሳምራ የምትናገሩ ንግግር ያስጠላል። በቃ አንዳንዴ ያያችሁን ፊት ለፊት ለራሳችሁ ስትሉ ለማተባችሁ ስትሉ መስክሩ። እውነታ ጌጣን ለአብርሽ ክብር የላትም። በጣም የምትመጻደጉ እንዲነካ አትፈልግም። በቃ ታመናጭቃለች። ባይዘዌ አለኔ ሴት ይለችም። በቃ ስትለመን ለምን። በተለይ ማለት ነው ሰሞኑ ወዝ ውስጥ ተመልሷል። ባይዘዌ እና ሩታየኔ ቆንጆ ማለት ነው ከአብርሽ ምንም አትፈልግማ። ማ ማኪና መልሽ። ይሄ ነው እውነታ። እና አብርሽ በጣም ሚያሳዝነኝ በጣም ማለት ነው። ጭራሽ እኮ ልጁን የማየት መፍትሄ የለም እሱ ሳፍንጫ ይዞሽ ማለት ነው። መንግስት ይደብራል በቃ ወደ ራስሽ ተመለሽ የኔ እናት